አንድ ጋላክሲ እና አንድ መንገን ያስገባናል። አንድ ጋላክሲ አንድ መንገን ያስገባናል። ትሪፕል ተጋገዙ። አንድ ጋላክሲ አንድ መንገን ያስገባናል። ጋይሶች አንድ ጋላክሲ አንድ መንገን ያስገባናል። ያራዳ ልጆች ትሪፕል ትሪፕል ሌስ ጎ ትሪፕል ጋይስ ትሪፕል ትሪፕል

ተገላገልሽ ጋላሪያችን፣ እስኪ አስር አስገቡት፣ ስምንት ነው ገና። ትንንሾቹን ሙላቸው እስኪ ትንሾቹን ሄርኮ አንድ አንድ ሙሉ ተጋገዙ። ዴቪ አሙላት አንድ ሳምንት ይቀመጥ ሰሚ

ኪራ የኔ አባት ሲፉዬ፣ መጣች የኔ ቆንጆ። ሲፉዬ ቆይ ቆይ ቆይ፣ ከቀኝ እንጂ። ሲፉዬ ቆይ ቆይ ቆይ፣ ሲፉ ሲፉዬ፣ እዚህ ጋር አይደለም የኔ ቆንጆ። የኔ ቆንጆ እዚህ ጋር አይደለም የኔ እናት።

ሲፈን እንጂ እንዳለ ኤምቪፒ በሉልኝ። የትኛውን ዘፈን ልስፈንልሽ? የትኛውን ዘፈን ልስፈንልሽ? ሲፉይ ዴቪድ የትኛውን ዘፈን ልስፈንላችሁ? ሴትዮዋ ለምን አባቷን የወጣችሁ ሳትቀጣልኝ? ሲፉይ የትኛውን ዘፈን ልስፈንልሽ? በቁምጣ ላይ ዘፈንልሽ አለው። ሲፉይ በምን

ምን ሆነች ነው ሴትዮው? ወጥቼ ነው የመጣው። ማርያምን ወጥቼ ነው የመጣው። አለዳ ቦታ ብዬሽ ያ ቦታ እኮ የሚለውን ነው የምዘፍነው ሲፉ

ሶስተኛ አሪፍ በጣም አሪፍ አትቸኩያ። ሶስተኛ ቅጣት አንዱም ቅንድብሽም ትላጭልኛል። ቅንድብ በሃይማኖታችን አይፈቀድም። አንሳው፣ እንደ ድርድርም አትስጠው። አጉርሽም ትላጭልኝሽ። አራተኛ አራተኛ ቅጣት ከነለብስሽ ሳሙና እየመታሽ ሳውርትገቢ ይልኛል ማለት የአሜሪካን ጊፍተር ናት፣ የለንደን ጊፍተር ናት፣ የዱባይ ጊፍተር ናት። አስራ አምስት ሺህም ሲፈን አንድ ሺህም ሲፈን ምንም መውጣት ይችላል። ስትፈልግ በጌመር አልቀጣም፣ ገባ። በጌመር አልቀጣም ብለሃል አልቀጣም ስሰውት ስትል የሚትሉ ሰው ናት። ሲፈን ዝም በለ፣ አብረን ተቀጣጠን ስንት ተዘፋዝፈን አይደለ። ስለዚህ በጌመር አልቀጣም፣ ገባ ይፈም ጌመር እሺ፣ አይ ደግሞ መስላሉ። ሲፈልም ስክሪን ሹት አውጥቼ እዚ 15 ሺሁንም ያሁንንም የ6 ሺሁንም ስክሪን ላስቀምጥልህ ይችላል። ፎቶ ላይ ይሄ ታገር ጊፍተር ናት ሲፈን፣ እንደኔ አንድሷ አንዳባ ስትልምትል ሰው እኮ ናት። ጌመር አለችም ሲፈን ሲትዩ ለምበል ካኔ ጋር ቅጣት ቀጥቻ ስንት ቀጣት ቀጣኝ አይደል ጌም አብረን አንጫወትም ከሲፈን ጋር አላውቃትም። አውቀትም መስላሽ ነው። ሲፉና ሲፈን ሲፉና ሲፈን ይለያያሉ። ሲፈን ሌላና ሲፉ ስድስት መቶ ምናምን ሺህ ሲፈን፣ አሁን በባለፈው ከማርሜና ጋር ጌም የተጫወተች አብረን ጌም እንጫወት። ሰው ጌመርን አጠንቅቄ ነው የማውቃት። ዝም በል ምን አገባሽ በጌመር አልቀጣም። ምን ይመለከታል? አልቀጣም። አንተ ሆን ብዬ ነው ያስጨረስኩ እንድትሰጥ ስለፈለኩ ነው። ምክንያቱም ዝም ብዬ እንዲያቋርጡብህ አልፈልግም። ጨርሼ ያላቸውን ጨርሰው በጌምር ሌላ ዴቭ ቢሰጥ እንዶ የዴቭን ቀንሽ ልቀጣልህ ነበር። ሆን ብዬ ነው እንድሰጥህ ያ፣ ዝም ብዬ ስጠብቀህ ነበር ግን ሰጠሃለች። ምክንያቱም ልታስቀጣም ሆነ ለአንተ ልጠቅምም ሆነ አያገባኝም እንድሰጥህ ስለፈለግኩ ዝም ብዬ አስጨረስኩ። እስክሪን ሹት አድርጌዋለሁ። አስራ አምስት ሺሁንም ስድስት ሺሁ ሲፈንኩ ከአንቺ ጋር ስለተጫወኩ አደለም። ሰጠኝ ስለተጫወትክ አደለም። አያገባኝም ዙሮ ጌመር ናት። የሚመለከት የጉዳይ አይደለም። እሱ ነው በጌመር አልቀጣም። አለቀ። አውቃታለሁ እኮ ሲመጣው እንጂ ስንት አታውቂያትም